መጨረሻውን መልእክትና ትምህርት እየሰጣቸው ነው። ለዚህ ነው እኔ መምህርና ጌታ ሰውን እንዲህ አድርጋለሁ፣ እናንተ ደግሞ እኔ ያደረግኩላችሁን ያደረግኩትን አስተዋላችሁን። ስለዚህ እኔ አልታጠብም ሳይሆን ማለት የምትችሉት እኔ ያደረግኩትን ለሌሎቹ ምንበሉ አድርጉ፣ የሚል የመጨረሻ መልእክት ያስተላልፍላቸዋል። እንዲሁ እንድናደርግ እግዚአብሔር ይርዳል። እናንተ መምህር የምትሉኝ እግር ማጥብ ከሆነ እናንተ ጌታ የምትሉኝ የናንተን እግር ካጠብኩ፣ ለናንተ ደግሞ ጎንበስ ብዬ ካገለገልኩ ከታዘዝኩኝ እናንተ ደግሞ የምታገለግሏቸውን ደቀ መዛሙርት ምእመናንን እኔ ባገለገልኳችሁ ልክ እንድታገለግሏቸው ነው። ያደረግኩላችሁን አስተዋላችሁ? እንዲሁ ለሌሎች ይህንኑ ምንበሉ አድርጉ የሚል መልእክት ተጽፎ እናገኛለን። እንዲሁ እንድናደርግ እግዚአብሔር አይደለም አገልጋዮች በሚያገለግሏቸው ደቀ መዛሙርት ላይ በመላትትና ፍጹም በመሆነ መንፈስ በደቀ መዛሙርቱ መካከል አገልግሎታቸው የቃላት ንግግር ብቻ ሳይሆን የተግባርና አገልግሎት እንዲሆን ያስተማራቸው ትምህርት በዛሬው ዕለት ነው። ልጆቻችን የምናገለግልበት የምናስተምራቸውን ተማሪዎቻችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ባሳደገበትና ባስተማረበት ልክ ዛሬ ደግሞ እኔና እናንተን በዚያው ልክ እንድናገለግል እግዚአብሔር ይፈልጋል። እንደዚያ እንድናገለግል እግዚአብሔር ይርዳት። ደቀ መዛሙርቱ ይህንን አድርገዋል ወይ ከተባላ አድርገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት ይህንን አይነት ትሕትና የፈጸመበት ዕለት ነው። እንደገና ደግሞ ጸሎተ ሐሙስ ብለን የምንጠራው በጌቴሴማኒ ጌታችን መድኃኒታችን ኢየሱስ ክርስቶስ የነገሩን መከራ በማሰብ የነገረውን ግርፋት በማሰብ ስቅላቱን በማሰብ የሾህ አክሊሉን በማሰብ የአይሁድን ጭካኔ በማየት የሚመጣውን መከራ በማሰብ ዛሬ ምሽት ደግሞ የጸለየበትም ዕለት ነው። እሱ ብቻ አይደለም፣ ደቀ መዛሙርቱንም ትጉና ጸልዩ ብሎ ለጸሎት እንዲተጉ ካስተማረበት ዕለት የዛሬው ዕለት ነው። በጸሎት እንድንተጋ እግዚአብሔር ሁላችንን የሚርዳ ሰው በሕይወቱ ከሚቸገርበት ነገር ወዳጆች ለጸሎት መትጋት ነው። ለአገልጋይም በጣም ትልቁ ችግር ለጸሎት መትጋት ነው። ለተገልጋይም በጣም ትልቁ ችግር ለጸሎት መትጋት ነው። ከስራ ያለፈ ጸሎት ማለት ነው። ሰው መደበኛ ሠራተኛ መደበኛ ቅጥረኛ ስለሆነ ሳይሆን የሚጸልየው ጸሎት እስትንፋሱ ስለሆነ ነው መጸለይ ያለበት መጸለይ ያለብን ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከአምላካችን ከእግዚአብሔር ጋር ምን ማለት ነው? መነጋገር ነው ማለት ነው። የማይጸልይ ሰው ከእግዚአብሔር ጋር መገናኘት ወይንም መነጋገር አቁሟል ማለት ነው። ደቀ መዛሙርቱ ለጸሎት ትጉ ብሎ ወደዚያ ዘወር ብሎ በሚጸልይበት ጊዜ እነሱ እንደገና ደግሞ ተመልሶ ሲመጣ ተኝተው ያገኛቸዋል። ለምንድን ነው ጥቂት ሰዓት እንኳን መጸለይ አቃታችሁን? ይላቸዋል። እንደገና ደግሞ ቀስቅሷቸው አሁንም ሲሄድ እንደገና ጸልዮ ሲመጣ አሁንም ተኝታ ያገኛቸዋል። ጌታችን ኢየሱስ ክርስቶስ እንዲህ የሚል ጸሎት ነው የጸለየው፣ ፍቃድህ ቢሆን ይህች ጽዋ ከእኔ ምን ትበል ትለፋ። የሚመጣው መከራ ያ የሾክ አክሊል ያ ችንካር ያ ግርፋ፣ በአደባባይ ባህል እንደ ነውር የሚቆጠሩ ሰዎች የሚሰቀሉበትን ስቅላት የሚቀበለውን መከራ በማየት ፍቃድ ከሆነ ይህ የሚመጣው መከራ ከኔ ይለፍ አለ። የያንተ ፍቃድ ይሁን እንጂ የኔ ፍቃድ አይሁን። የእግዚአብሔር ፍቃድ ደግሞ የነገውን መከራ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን እንዲል ነው? እንዲቀበል ነው። ይህንን መከራ ካልተቀበለ የሰው ልጅ የዘላለም ህይወት ስለማያገኝ ነው። ይህንን መከራ ካልተቀበለ የሰው ልጅ የዘላለም ድነት ስለማያገኝ እግዚአብሔር ደግሞ ፊቱንም አዞረበት ይላል። እንደውም ይህንን በተናገረ ጊዜ የሰማይ አባቱን ፊቱን ምን አለበት? አዞረበት። የእግዚአብሔር ውሳኔ ይህንን መከራ እንዲቀበል ስለሆነ ደቀ መዛሙርቱን በምሽት ከሰበሰበ በኋላ ነገ የሚፈሰው ለሐዲስ ኪዳን ስርየት የሚሆነው የሐዲስ ኪዳን ደሜ ይህ ነው። የሐዲስ ኪዳን ስጋዬም ደግሞ ይህ ነው። ይህንን በበላችሁ ጊዜ የዘላለም ህይወት ታገኛላችሁ። ይህንንም በጠጣችሁ ጊዜ የዘላለም ሕይወት ታገኛላችሁ። ይህንን የማይበላ ይህንንም ደግሞ የማይጠጣ የዘላለም ሕይወት የለውም የሚል የሐዲስ ኪዳንን ስርዓት የሰራበት ዕለት የዛሬው ዕለት ነው። እስከ ዛሬዋ ቀን ድረስ በብሉይ ኪዳን ይሰዋ የነበረው መስዋዕት የእንስሳት መስዋዕት ነበረ፣ የበግ ጠቦት ነበረ ያ ሁሉ ያከተመበት ያቆመበት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕያው የሆነው መስዋዕት የተተካበት በዛሬ ዕለት ነውና በዚህ ጸንተን እንድንኖር እግዚአብሔር ሁላችንንም በምሕረቱ ያስበን። ደቀ መዛሙርቱ እግራቸውን አጠባቸው፣ ያንን እሱ ያደረገውን ለሌሎቹ እያደረጉ እርሱ ለዓለም መድኃኒት ሊሆን በቀራንዮ አደባባይ ላይ ተሰቅሏል። ለዓለም ወንጌልን ለማዳረስ እነሱ ደግሞ ለአናብስት ተላልፈው ተሰጥተዋል፣ መከራ ተቀብለዋል፣ ተሰጥተዋል፣ ወደ ሰዓት ባህር ተወርረዋል። እሱ ያላቸውን በሙሉ አድርገዋል። ዛሬ እናድርግ አናድርግ ደግሞ ጥያቄ ማን ይሆናል ማለት ነው። እዚህ የተሰበሰብነው የእኔና የእናንተ ነው። ይህ በዓመት አንድ ጊዜ የምናደርገው ምሳሌያዊ ትምህርት ነው እንጂ በእለት ዕለት ሕይወታችን ግን የሚተገበር ነው ማለት ነው በህይወት ኑሯችን በአንዳንድ በገጠር ያብነት ትምህርት ቤቶች እንዲህ አይነት ስርዓቱ እንደቀጠላለ ዛሬ አይደለም። ዝቅ ብሎ የደቀ መዛሙርቱን እግር ማጠብ አይደለም የመምህራንን እግር እንኳን ማጠብ የአስተማሪዎችን የእናት የአባትን እግር ማጠብ እንኳን ጭንቅ እየሆነ እየመጣ ያለበት ዘመን ነውና ትሕትናን በፍጹም ተግባራዊ እንድንፈጽም እግዚአብሔር ይርዳን። ትምህርቱን ኋላ ቅዳሴው መጨረሻ ላይ በቁርባን ሰዓት እናከናውናለን።